ገለቴ የደረሰባትን በደል ግማሹን ያህል እንኳን አላወራችም። ገለቴ አንድም ልጅ የላትም። ይህ እጅጉን እያመኛል ስትል አትሌት ሴት ደፋር ተናገረች። ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ ሶስት ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለእኔ በጣም የሚያመኝ እኔ የገለቴ ገንዘብ የምን ጉዳይ አይደለም ዛሬ ገለቴ ከኛ ሶስት አመት ወይ ሁለት አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበረ። ፕሮግራምም ነበራት፣ ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ። ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለእኔ በጣም አሞኛል።